በ21ኛው ክፍለ ዘመን የሰው ልጅ የተፈጥሮ ነገሮችን በሰው ሰራሽ የሆነ ነገሮች የመስራት ችሎታን አግኝቷል። በጣም አስደናቂ ከሆኑ ምሳሌዎች አንዱ ተፈጥሮአዊ የሚመስለው አርቴፊሻል እንቁላል ምርት ነው። የአርቴፊሻል እንቁላል ወይም ሰው ሰራሽ እንቁላል የተለያዩ አይነት ጥሬ ዕቃዎችን፣ ቀለሞችንና ጣዕሞችን በመጠቀም የተሠራ ነው። በተለምዶ እንቁላሎች ስድስት ግራም ፕሮቲንን ይዛሉ። የዚህ ፕሮቲን ግማሹ በእንቁላል አስኳል ውስጥ የሚገኝ ነው። በእንቁላል ውስጥ የሚገኙ አብዛኞቹ ንጥረ ነገሮች በአስኳላው ውስጥ ይገኛሉ። ነገር ግን ሰው ሰራሽ እንቁላሎች በኬሚካሎች የተሞሉ ናቸው። ስለዚህ የአርቴፊሻል እንቁላሎች ከትክክለኛዎቹ እንቁላሎች ጋር ሲነጻጸሩ ምንም አይነት አላስፈላጊ ይዘት የላቸውም። በቻይና በተለያዩ ዜናዎች የሐሰት እንቁላሎች በአገር ውስጥ ገበያ የሚሸጡት በገንዘብ ምክንያት እንደሆነ ተነግሯል። ለሰው ሰራሽ እንቁላሎች ጥቅም ላይ የሚውሉ ኬሚካሎችን የሜታቦሊክ መዛባትን፣ የአንጎል ጉዳትን፣ የጉበት በሽታን፣ ካንሰርንና ሌሎች በርካታ በሽታዎችን ያስከትላሉ። ስለዚህ አርቴፊሻል የእንቁላል ምርቶች ኬሚካላዊ አደጋ ከመሆን ይልቅ ምንም አይነት የጤና ጥቅም የላቸውም። በምግብ ኢንዱስትሪው ውስጥ ስላሉ መጥፎ ልምዶችና ተዛማጅ የጤና ተግዳሮቶች ለማኅበረሰቡና ለአጠቃላይ ሰዎች ማሳወቅ ከፍተኛ ጠቀሜታ አለው። ይህንን ልዩ ፕሮግራም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንቁላል በጣም የተመጣጠነ ምግብ ነው። አንድ ትልቅ እንቁላል ስድስት ግራም ፕሮቲንን ይይዛል። የዚህ ፕሮቲን ግማሽ ያህሉ በእንቁላሉ የነጭ ክፍል ውስጥ የሚገኝ ነው። የእንቁላሉ ነጭ ክፍል እንደ ተስማሚና በጣም አስፈላጊ ፕሮቲን ይቆጠራል። እንቁላል ጠቃሚ የሆነ የአይረን፣ ራይቦፍላቪን፣ ፋሌት እና የቫይታሚን ቢ12 ዲና ኢን ይይዛል። እንቁላል ብዙ አይረን ሊያስፈልጋቸው በሚችሉ ግለሰቦች አመጋገብ ውስጥ ጠቃሚ ሊሆን ይችላል። ታዲያ በሀገረ ቻይና የተመረተው ሰው ሠራሽ እንቁላል ወደ ህንድ አገር በመግባቱ ሕዝቦቿን አስደንግጧል። የኒው ዴሊ የሐሰት ምግቦች ወደ ገበያ መግባታቸው ዜና በአገሪቱ ውስጥ ያሉትን ሁሉንም ሰው አስደንግጧል። በቅርቡ ከፕላስቲክ የተሰሩ ሰው ሰራሽ እንቁላሎች በኮልካታ ገበያዎች ሲሸጡ ታይተዋል። አንዲት ሴት ምግብ በሚዘጋጅበት ጊዜ የፕላስቲክ ሽታ ያላቸው እንቁላሎች ለሲቪክ አካላትና ለሸማቾች ጉዳይ መምሪያ ቅሬታ ካቀረቡ በኋላ የውሸት እንቁላል ሽያጭ ይፋ ሆነ እና ይህ በተጠቃሚዎች ላይ ከባድ የጤና አደጋን የሚፈጥር ምግብ ተብሎ ሊጠራ ይችላል። ስለዚህ አንድ ሰው ከፕላስቲክ የተሰሩ ሰው ሰራሽ እንቁላሎችን እንዴት እንደሚለይ ማወቅ በጣም አስፈላጊ ነው። የአርቲፊሻል እንቁላሎችንና እውነተኛዎቹን በቀላሉ መለየት የምንችልባቸው አንዳንድ መንገዶች የሚከተሉት ናቸው። አርቲፊሻል እንቁላሎች ከትክክለኛዎቹ በትንሹ የሚያብረቀርቁ ጠንካራና ሻካራ ቅርፊቶች አሏቸው። አርቲፊሻል እንቁላሎች የላስቲክ ሽፋን አላቸው። እውነተኛዎቹ እንቁላሎች ትክክለኛ የእንቁላል ሽ ሲኖራቸው አርቴፊሻሉ ግን ምንም አይሸትም። ኢንዲያን ቱዴይ እንዳለው ሰው ሰራሽ እንቁላሎች በተለይ በሀገሪቱ ደቡብ ምዕራብ የባህር ጠረፍ ላይ በምትገኘው የህንድ ግዛት በኬርላ በጣም ተስፋፍተዋል። እንቁላሎቹ በመደብሮችና በሱፐርማርኬቶች ውስጥ ብቅ እያሉ እንደነበር የተዘገበ ሲሆን አንዳንዶች በስህተት ገዝተውታል። እነዚህ አርቴፊሻል እንቁላሎች በውስጣቸው ለመበጣጠስ አስቸጋሪ የሆኑና ይዘታቸው ሲበስል ልክ እንደ ጎማ ይሆናል። የከተማው የጤና ጥበቃ ሚኒስቴር ኬኬ ሻይላይጃ በሁኔታው ላይ ምርመራ መደረጉን አስታውቀዋል። አሁን የምግብ ደህንነት ኮሚሽነር እንዲህ አይነት ምግብ እንደሚገኝ የሚገልጹትን እነዚህን የሚዲያ ዘገባዎች በቁም ነገር እንዲመለከት ጠይቃለሁ ሲል ተናግረዋል። ምርመራዎች በፍጥነት እንዲካሄዱ አንድ ሰው መጥቶ ናሙና ቢሰጥም ጥሩ ነው ብለዋል። ነገር ግን በኬርላ የህንድ ገበያ ምንም አይነት የእንቁላል ሽያጭ አልተከለከለም። ከዘጠናዎቹ አጋማሽ ጀምሮ በቻይና አርቴፊሻል እንቁላሎች ይመረታሉ። በ2012 ታይም አርቲክል መሰረት አርቴፊሻል እንቁላሎች ከእውነተኛ እንቁላሎች የበለጠ በግማሽ ያህል ሊመረቱ ይችላሉ ብሎ ዘግቧል። አርቴፊሻል እንቁላል የነጭነት ቅልምን እንዲይዝ ሲባል ከቡናማ አልጌ የተመረተ ሙጫ፣ ስታርች፣ ኮግላንት፣ ፒግመንትና ሶዲየም ከሚባሉ ለሰውነት ጎጂ ንጥረ ነገሮች በተጨማሪ ከተለያዩ የሬንጅ ቀለሞች ድብልቅና ፓራፊን ሰም፣ ጂፕሰም ዱቄትና ካልሲየም ካርቦኔት በሰው ሰራሽ እንቁላሎች ውስጥ ያሉ ንጥረ ነገሮች ናቸው። የጉበት የአንጎል ወይም የነርቭ በሽታዎችን ሊያስከትሉ እንደሚችሉ ይታመናል። በቻይና ቤጂንግ፣ ሻንጋይ፣ ጓንዡና ሌሎች ዋና ዋና ከተሞች ነዋሪዎችና ጎብኚዎች በደርዘን የሚቆጠሩ ኬሚካል እንቁላሎችን በመግዛት አደጋ ላይ ናቸው። አንዳንድ አርቴፊሻል እንቁላሎች በጣም በጥሩ ሁኔታ የተሰሩ ከመሆናቸው የተነሳ አሉ የተባሉ ባለሙያዎችን እንኳን ልዩነታቸውን ሊያሳዩ አልቻሉም። ምን ይታወቃል? እነዚህ አርቴፊሻል እንቁላሎች እኛ ሀገር ገብተው ሊሆን ስለሚችል አርቴፊሻል እንቁላሎች የሚለዩበትን መንገዶችን ጠቁሞ የእውነተኛ እንቁላሎች ቅርፊት በጣም ለስላሳ ነው፣ ነገር ግን የአርቴፊሻል እንቁላሎች ቅርፊት በጣም ጠንካራ ነው። ስለዚህ እንቁላሎቹ ግዑዝ ነገር ሲነካቸው እንኳን ሳይሰነጠቁ ሲቀሩ እንቁላሉ አርቴፊሻል ነው። ከዚህ ውጪ የአርቴፊሻል እንቁላል ቅርፊት በውስጡም የጎማ ሽፋን አለው። የአርቴፊሻል እንቁላል በውሃ ውስጥ አይሰምጥም፣ ትክክለኛው እንቁላል ግን ይሰምጣል። ከፕላስቲክ እንቁላሎች በተለየ ተፈጥሯዊ የዶሮ እንቁላል በጣም የሚያብረቀርቅ አይደለም። በሌላ በኩል የፕላስቲክ እንቁላሎች የላይኛው ሽፋናቸው የሚያንጸባርቁ ናቸው። ተፈጥሯዊ እንቁላልን በምናወዛውዘው ጊዜ እንቁላሉ ምንም ድምፅ አያሰማም። ነገር ግን የፕላስቲክ እንቁላልን ስናወዛውዘው በውስጡ ድምፅ ይሰማል። በተጨማሪም የፕላስቲክ እንቁላል ቅርፊት ሲቃጠል ወደ ጥቁር እና የተቃጠለ ፕላስቲክ አይነት ሽታ መሽተት ይጀምራል። በተፈጥሮአዊውና በአርቲፊሻሉ እንቁላል መካከል ያለውን ልዩነት ለማወቅ ከላይ የተጠቀሱትን ማስረጃዎች በመጠቀም ለመለየት በጣም ጥሩ መንገድ ነው። እነሆ የዛሬው አስገራሚ ፕሮግራማችን ይህንን ይመስል ነበር በዝግጅታችን ደስተኛ እንደነበራችሁ ተስፋ እናደርጋለን። የተሰማችሁን ማንኛውንም አስተያየት በኮሜንት ሴክሽኑ ላይ አስፍሩልን። እነሆ በቀጣይ ፕሮግራም እስከምንገናኝ ሰላም።